አንድ አምላክ በሚሆን በአቦል በመንፈስ ቅዱስ ስም የተባረከ የታሕሳስ ወር የቀኑ ሰዓት ዘጠኝ ሲሆን እንግዲህ ይጀምራል። በዚችም በታሕሳስ አንድ ቀን በእስራኤል ፊት ነቢይ ኤልያስ የተገለጠበት ነው ይህ ቀን። ኤልያስ ከሌቢ ነገድ የሆነ የአባቱም ስም እያስኑዩ የእናቱም ስሟ ቶና ነው። ስለ እርሱም እንዲህ ተነገረ። በተወለደ ጊዜ ብርሃን የለበሱ አራት ሰዎች ሲሰግዱለትና ሕፃናት በሚጠቀለሉበት ጨርቅ ፈንታ በሳተ ሲጠቀልሉት አባቷ የእርሱም እርሱም ወደ ኢየሩሳሌም መጥቶ ይህን ለካህናቱ ነገራቸው። እነርሱም ማደሪያው በብርሃን ውስጥ ይሆን፣ በቃሉም የሚቆርጥ ይሁን ወይም እስራኤልን በሴፍና በእሳት እየቀጣ ይገዛቸው ይሆን ተባባሉ። በእስራኤል ንጉስ በአካብና በሚስቱ በኤልዛቤል በልጁም በአካዚያስም ዘመን ያደረገውን ታምራቱ እና ዜናው በመጽሐፈ ነገስት ተጽፏል። ወደ ሰማይ ያደረገበት ዜናው ግን በጥር ወር በስድስት ቀን ተጽፏል። በኋላ ጊዜም ስለሚሆነው ሞቶ ራዕይን በህይወቱ ያየ ዮሐንስ ከሄኖክ ጋር እንደሚመጣና ሐሳዌ መሲህን እንደሚቃወሙት ታምራትን እንደሚያደርጉ ተናግሯል። ሁለቱ የሴት እንጨቶችን በምድር ላይ የተሾሙ በእግዚአብሔር ፊት የሚያበሩ ሁለት መብራቶች ናቸው አለ። ከጠላቶቻቸውም ወገን ሊጣሏቸው የወደደውን እሳት ካፋቸው ታሳጠፋቸዋለች። የሚጠሏቸውን እንዲሁ ያጠፋሉ ትንቢት በሚናገሩበት ወራት በምድር ላይ ዝናብ እንዳይዘንብ ይዘጓት ዘንድ በሰማይ ላይ ሥልጣን አሏቸውና፣ ዳግመኛም እንደምን ያደርጉ ዘንድ በውሃው ላይ ሥልጣን አሏቸው። የፈለጉትን ያህል በመቅሰፍቱ ሁሉ ምድርን ያስጨነቋታል። ምስክርነታቸውና ትንቢታቸውን ከፈጸመ በኋላ ከባህረ የወጣው አውሬ ከሳቸው ጋር ይጣላል። ድል ነስቶም ይገድላቸዋል። አስክሬናቸውንም ፍጥሞ በሚባል በታላቂቱ ሀገር ያስጥለዋል። ይችውም በሚስጥር ሰዶም ግብጽ፣ የተባለች ጌታቸው የተሰቀለባት ናት። አስክሬናቸውንም ህዝቡና አሕዛብ በሀገር ያሉ ነገዶች ሶስት ቀን ተኩል ያያቷል። አስክሬኖቻቸውንም በመቃብሪ ቀብሮ ዘንድ አያሰናብቱም። በምድር ላይ የሚኖሩ ሰዎች በእነርሱ ሞት ደስ ይላቸዋል። እርስ በርሳቸውም በደስታ እጅ መንሻ ይሰጣጣሉ። እሊህ ሁለቱ ነቢያት በምድር በሚኖሩ ሰዎችን መከራ አጽንተውባቸዋል እና ይላሉ። ከሶስት ቀን ተኩል በኋላ ከእግዚአብሔር ዘንድ የሕይወት መንፈስ መታ ታድርባቸዋለች፣ ተነስተው በእግራቸው ይቆማሉ። የሚያቸው ላይም ጽኑ ፍርሃት ይሆናል። ከወደ ሰማይ ቃል መጥቶ ወደዚህ ውጡ ይላቸዋል። ከዚህ በኋላ ጠላቶቻቸው እያዩቸው በደመና ያደርጋሉ። በዚያችም ሰዓት ጽኑ መናወጥ ይሆናል። በዚያችም ሀገር አስረኛ እጇ ይጠፋል። በዚያም መነዋወጥ ሰባት ሺህ ሰዎች ይሞታሉ። የቀሩት ግን ደንግጠው የሰማይ አምላክ ፈጽመው ያመሰግናሉ። ለእግዚአብሔርም ምስጋና ይሁን፣ እኛንም በዚህ ነቢይ ጸሎት ይማረን፣ በረከቱም ከኛ ጋር ትኖር ለዘላለሙ አሜን። በዚችም ዕለት የእስራኤላዊ ናቡቴ እረፍቱ ነው። ይህ ናቡቴ በሰማርያው ንጉሥ በአካብ ቤት አጠገብ የወይን አትክልት ቦታ ነበረው። አካብም ናቡቴን ለቤቴ ቅርብ ነው ነውና የተክል ቦታ ይሆነኝ ዘንድ ይሄን የወይን ቦታ ስጠኝ። ከሱ የሚሻል ሌላ የወይን ቦታ እሰጥሃለሁ። ዋጋውንም ትሻ እንደሆነ የዚህ የወይን ቦታውን ሽያጭ ወርቅ እሰጥሃለሁ፣ የተክል ቦታ ይሆነኝ አለው። ናቡቴም አካበን የአባቶችን ርስት ሰጠ ዘንድ እንዲህ ያለ ነገር እግዚአብሔር ያምጣብኝ አለው። አካባብም አዝኖ ሄደ፣ ፊትኖም ተከናንቦ በመኝተው ተኛ። እህልም አልበላም። ሚስቱም ኤልዛቤልም ወደ እርሱ ገብታ እህል የማትበላ ምንሆንክ የሚያሳዝነስ ምንድን ነው አለችው። የእስራኤል ሰው ናቡቴን የወይንህን ቦታ በዋጋ ችጥልኝ? ተወድም እንደሆነ ስለ እርሱ ፈንታ ሌላ ቦታ ሰጥሃለሁ ብዬ ብናገረው የአባቶችን ርስት አልሰጥህም ብሎኛል። ስለዚህ ነው ያዘንኩት አላት። ሚስቱም ኤልዛቤልም ዛሬ እንዲህ የምታደርግ አንተ የእስራኤል ንጉሳቸውን እህን። አሁንም ተነስተ እህል ብላ ራሴን ማጽና ልቦናህንም ደስ ይበለው። የእስራኤል ሰው የናቡቴን ቦታ እኔ እሰጥሃለሁ አለችው። በአካባቢ ስም ደብዳቤ ጽፋ በማተው ማተማ ይችን ደብዳቤ ከናቡቴ ጋር ወደሚኖሩ ወደዚያ ሀገር አለቆችና ና ወደዚያች የሀገር ሽማግሌዎች ላከቻት። የዚያችም ደብዳቤ ቃል እንዲህ የሚል ነው። ጾሙን ጹሙ፣ ናቡቴንም በህዝቡ ፊት አስቀምጡት፣ የሐሰት ምስክሮችንም ሁለት ሰዎች አስነሱበት እግዚአብሔርን ሰደብከው ንጉስንም ረገምከው ብሎ ይመስክሩበት። ከከተማም ወደ ውጭ አውጣታችሁ በደንጋይ ወገሩትና ይሙት የሚል ነው። እንዲህም በገፍ ኤልሳቤል ላስገደለችው፣ ለእግዚአብሔር ምስጋና ይሁን ለዘላለሙ አሜን። በዚችም ቀን ቅዱስ አባት የጋዛ ኤጲስቆጶስ ጴጥሮስ አረፈ። ይህም ሩሃ ከሚባል ሀገር ክብር ካላቸው ወገን ነው ይሾሙ ዘንድ ወላጆቹ ለንጉሥ ቴዎዶሲዮስ ሰጡት። እርሱ ግን ሹመትን እና ክብርን ይጠላ ነበር። በንጉሱም አዳራሽ ውስጥ በጾም፣ በጸሎት፣ በሰጊ ተቀምጦ ኖረ። ከእርሱም ጋር የፋርስ አገር ሰማዕታት ስጋ አብሮት አለ። በዚያንም ጊዜ እድሜው ሀያ ዓመት ነው። ከዚህም በኋላ ከገዳማት ወደ አንዱ ሄዶ መነኮስና ጽኑ ተጋድሎውን ተጋድለ። የቅድስናውንና የተጋድሎን ዜና በተሰማ ጊዜ ያለ ፈቃዱ ወስደው ጋዛ በምትባል ሀገር በወረጃው ሁሉ ላይ ኤጲስቆጶስነት ሾሙት። ስለ እርሱም የቁርባንን ቅዳሴ የሚቀድስ ጊዜ ኅብስቱን ሲፈተት ጸሐሉን እስቲሞላው ድረስ ብዙ ደም እንደሚፈስ ተነገረ። የቅዱስ ያዕቆብ ዘግሙድ ስጋ ወደ እርሱ ወስዶ ከኢየሩሳሌም ገዳማት በአንዱ ገዳም ኖረ። በከሀዲው መርቅያን ዘመን ወደ ግብፅ ሀገር ሸሸ። የቅዱስ ያዕቆብ ስጋ ከእርሱ ጋር አብሮ ነበር። በዚያም ጥቂት ጊዜ ኖረ። በአንድ የተምለት መስዋዕትን አዘጋጅቶ እርሱ ሲቀድስ ቆሞ የነበሩ ሕዝብ እርስ በእርሳቸው ይነጋገሩ ነበር፣ በቅዳሴ ቁርባን ጊዜ ቅዱስ ጴጥሮስም አልገሰጻቸውም። የእግዚአብሔር መላክ አይቶ ወደታች ሊወረውረው ወዶ ከመካከላቸው አንስቶ ያዘው፣ ግን ታግሶቶ እርሱ እነርሱን መቀጸጽ አፍሮ አክብሯቸዋልና። የካሃዲው መርቅያን ዘመን በተፈጸመ ጊዜ ወደ ፍልስጤም ምድር ተመልሶ አብ ቤተ ክርስቲያነትን አጠናከረ። ከግብጻዊ አባ ኢሳያስም ጋር ተገናኘ። ዜናውም በንጉስ ዘይኑን ዘንድ በተሰማ ጊዜ ንጉስም ሊያይ ወደደ፣ እርሱ ግን አልወደደም። ከዚህ ከሃላፊው ክብር እጅግ ይሸሽ ነበርና። ከዚህም በኋላ ጋውር ከሚባል ሀገር ዳርቻ ደርሶ በዚያ ተቀመጠ። የተመሰገነ የሰማዕታት ፍጻሜ የሆነ የሊቀ ጳጳሳት ጴጥሮስ በዓሉ በደረሰ ጊዜ የቁርባንን ቅዳሴ የሰራ ቅዱስ ጴጥሮስም ተገለጸለትና፣ ገብር ይግቧልና ጌታችን ኢየሱስ ክርስቶስ ወደ እርሱ ተመጣ ዘንድ ይጠራሃል አለው። ከዚያችም ቀን ወዲህ የእረፍቱ ጊዜ እንደደረሰ አውቆ ህዝቡን ጠራቸውና በቀናች ሃይማኖት እንዲጸኑ አዘዛቸው። ከዚህም በኋላ እግሮቹን ዘርግቶ ነፍሱን በእግዚአብሔር እጅ ሰጠ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎት ይማረን፣ በረከቱም ከኛ ጋር ትኖር ለዘላለሙ አሜን። በዚህችም ቀን የእስክንድሪያ ሊቀ ጳጳሳት ቅዱስ አባት ዮሐንስ አረፈ። እርሱም ለአባቶች ሊቃነ ጳጳሳት ሰላሳኛ ነው። ይህም የከበረ ቀሲስ የሆነ የገምኑ ሀገር ሰው በዘመኑም የቅዱሳን ሰማዕታት የሰርጊስና የባኮስ ቤተክርስቲያናቸው ተሰራች። ዳግመኛም የአቡቂርና የዮሐንስ ቤተክርስቲያንም በምስል መሰብሰቢያ ቅጽር አጠገብ ተሰራች። ያነጻቸውም ስሙ አንድሪያስ የሚባል እግዚአብሔርን የሚፈራ ያዕቆባዊ አንድ የግብፅ ሰው ነው። እርሱም የመሯን ልጅ ለገሹ ለንጉስ አብድል ጸሐፊው ነው። ይሄም አባ ዮሐንስ የወንጌል ቅዱስ ማርቆስን ቤተ ክርስቲያን በእስከንድሪ ሀገር በታወቀ ቀምስ በሚባል ቦታ የሰራ ነው። በዚህም በንጉስ አብደል ዘመንም ሶስት ዓመት ያህል ጽኑ ረሀብ ሆነ። ይህም አባት ለድሆች ለጦማዳሪዎችና ለችግረኞች የሚያስብ ሆነ። በየሳምንቱም አራት ጊዜ ወርቅና ብር እንጀራም ይሰጣቸዋል። አብዝቶ የሚራራ በመጾት የሚወድ በጎ ስራዎችን የሚሰራ ነው። በዘመኑም ንጉስ ይዜድ ሞቶ፣ በእርሱ ፈንታ መርዋን ነገሰ። ይህም አባት በማርቆስ ወንበር ዘጠኝ ዓመት ኖረ፣ በሰላም አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎት ይማራል። በረከቱም ከኛ ጋር ትኖር ለዘላለሙ አሜን። በዚችም ቀን የእስክንድርያ ሊቃነ ጳጳሳት ቅዱስ አባት አትናቴዎስ አረፈ። እርሱም ጳውሎስ የተባለ የቂስ መክረም ልጅ የከሊል ልጅ ነው። እርሱም ለአባቶች ሊቀና ጳጳሳት ሰባ ስድስተኛ ነው። ዳግመኛም የጴጥሮስ፣ የያዕቆብ፣ የመነኮሴ ኤልያስ፣ የንጉሥ ሰለሞን እናት የቤርሳቤ መታሰቢያቸው ነው። እግዚአብሔር ምስጋና ይሁን። የእሊህም ቅዱሳን በረከታቸው ከኛ ጋር ትኖር ለዛ ለማሜን አንድ አምላክ በሚሆን በአብ ወልድ በመንፈስ ቅዱስም ታሕሳስ ሁለት በዚች ቀን ናቡከደነጾር ከአባታቸው ጋር ለማረካቸው ሶስት ለሆኑ ለይሁዳ ንጉስ ለዩዋቄም ልጆች